ቤተሰብ ዛሬ መተናል። እንግዲህ በነጽናት ድራማ ተከታታይ ድራማ በሆኑት ተወዳጆቹ መጥተዋል። አለው እኛ መቼም እንግዲህ ሌላው ድራማውን ሰርቶ እስኪያበቃ ድረስ እንከታተለዋለን። ሰርቶ ሌላ ድራማ ሰሪ ደግሞ ይመጣል። ከዛ በኋላ እኛ ደግሞ መከተል ነው። ሌላ ምንም ጣጣ ያለውም አረ ያ ረቢ አረ እንደው ተከታ ተከታ ያውጣን። አረ ያ ረቢ ለእኛም ቀንጣ ላይላ ኃይልም። ኤኒዌይስ እንግዲህ ናሆም ከሆነ ጊዜ በኋላ የልጅ አባት ወይም የወንድ ልጅ አባት ወይም የሴት ልጅ አባት ሊሆን ነው። ዋው ዋው! ሁለት ቢሆን ነበር አሪፍ። ከዛም በመቀጠል እንግዲህ ከብቶቹ ተጠፉ ሶስት ቀን ኪራ ደግሞ እንግዲህ የብረት መዝጊያ ሆናለሁ ብሎ የጠበቀው የእንጨት መዝጊያም ሳይሆን ቀረ። እንግዲህ ጓደኛቸው ኒና የተባለችው እየጨፈረችም ታስቃቸዋለች፣ እያጠፋችም ታናድዳቸዋለች። እንዲሁም ደግሞ ያጠፋችውንም ጥፋት ለመሸፈን ትሞክራለች። አሁን ደግሞ ሌላ ጦስ ከፍታ እያስተካከለች ትገኛለች። አሁን ደግሞ ማለት ነው በዚህ መካከል ኪራ ቆሽቶ እኛ አስታውሶ ወደ ትዳሩ ይመለሳል የሚልበትን ቀናት እንጠብቃለን። ኒና ደግሞ ፈታታ እየገጠመች ትገኛለች። ገጠር ላይ ማለት ነው። በነገራችን ላይ የገጠሩን ነገር አታስ ኒና እኮ እንዲ ስፓይደር መሰለች እኮ ወደዚያ ቀፍራል ወዴ ቀፍራል ወይኒ እንደው ገጠር

ያጠፋችውን ችግር እራሷ ትመልሳለች። እንግዲህ እነዚህን ሰዎች ፊትለፊት ያገኘውና እንግዲህ የከብቶቹን የደረሱበት ኒና ምን እንዲያለች ሰምቻለሁና ቀስ ብለህ ታመጣታለህ ብሎ ማንቆርቱን ሊይዘው ደርሷል። ይህን ሸበቶ ሰውዬው እንዲያው አለማፈራቸው፣ ደግነቱ ፊልም ነው። ለማናቸውም ሐባይ አብረን ቆይታ እናደርጋለን። መልካም ያንን ካላደረክ ኒና ያለችህን ነገር ካላደረክ እንደ ጉድ ነው ጉድ የምናስብለው ገዝተን ከብቶችን እያለውም ይገኛል። ስለዚህ ያንተ ጉድ ደግሞ ያንተ ሚስጥር ይወጣል ማለት ነው። እንዲ ዘንድሮ ራቁት ቢሉ እንዲ ጉድ ይወጣል ብሎ እየነገረው ነው። እዚህ ጋር እንግዲህ ሰውየውም እያሰበበት ይገኛል። ከብቶቹ ነገ ይገኛሉ። አብራችሁን ቆዩ። ቤተሰብ ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ነው ደህና ናችሁ ወይ? እያላችሁበት በያላችሁ በት የአለም ዳርቻ በሙሉ ሰላማችሁ ብዙ ዝት ይበል ፈጣሪ ከክፉ ነገር አላህ ይጠብቃችሁ ማለት ነው። ሐባይብ ዛሬም እንደተለመደው በተለያየ ነገራቶች መተናል ማለት ነው በተለመደው ሰዓት በያላችሁ በት የአለም ዳርቻ በሙሉ ሰላማችሁ ብዙ ዝት ይበልልኝ ሀብታችሁን ስጥልኝ። ከጤንነት የበለጠ ሀብት የለም። ሀባይ ምንም ነገር ክፉም ደግም የምናደርገው ጤነኛ ስንሆን ነው ማለት ነው። እንግዲህ ጤነኛ ስንሆን የምናደርገውን ነገር እኛንን የምናውቀው ግን ደግሞ ከጤንነት የበለጠ አንዳችም ነገር የለም። አላህ ጤናችሁን ይስጣችሁ እያልኩ ዛሬም ደግሞ በቀጣው ቪዲዮ ይዘን መተናል ማለት ነው። ዘና እያላችሁ ኮሜንትና ና አስተያየት ስጡ ማለት ነው። እኔዎችም ዘና ነው የሚያደርጉኝ በቃ ምንም ምንም ይሆን እኔ ምን አገባኝ እና ጽናትና ኪራ እንግዲህ ትናንት ከብቶቻቸው ጠፍቷቸው ለፋዘር ሳይናገሩ እየፈለጉ ነበረ። ነገር ግን ሊገኙ ይቻሉ ማለት ነው፣ ሌባ ወስዳቸዋል። ሌባው ደግሞ እንግዲህ የሚዝተው ሰውዬ በዛብህ የሚባለው ሰውዬ ለያቸው የማይፈልግ እኔ እኮ ሰው ለያየው ሰው ሰውን የሚጠራበት ምክንያት በጣም ዝቅተኛ ነው እና እዚ ላይ ብዙ ትምህርት እንወስድበታለን ማለት ነው። እንግዲህ ከመጥላቱ የተነሳ ምንም ምንም ምንም ሰው ምንም ሳያደርገው ሰው እንዴት ገንዘቡ ይሰረቃል የሚለውን ነገር ያስታውሰናል ማለት ነው። በዛ እንግዲህ ያንን ሁሉ ከብት ይዞ ሄዶ ምን ሊያደርጋቸው ነው የሚለውን ነገር ማብረር እናያለን ማለት ነው። እንግዲህ ኬራ ደግሞ እንግዲህ አይ አየህ፣ ከተማ ሰው አንዳንድ ጊዜ ግርም ይለኛል የከተማ ሰው ስለ ገበሬ ስለማያውቅ፣ ደግነቱ የገበሬ ልጅ ናትና ጓደኛው ስለ ግብርና ብዙ ነገር አስተምረዋለች ብዬ ወይም ተገንዝቧል ብዬ ተስፋ አደርጋለሁኝ። ኒናም እንግዲህ ከከተማ ሄዳ እዛ እየበጠበጠችም ነው፣ ግን ብታጠፋም እራሷ ትመልሰዋለች ማለት ነው። እንግዲህ ከዚህ በፊትም ጥፋት ነበረባት። ጥፋቷን ማረማ እንድትቀመጠች ተረስቷል ብላ ያው ወደ ጥፋቷ ተመልሳ ነበር። ነገር ግን ለጥፋቷ መልስ አግኝታለታለች ተብሎ ይታሰባል። ድንገት ድንገት በተለያዩ ነገሮች ቪዲዮ ወይም ደግሞ ፎቶ ቀርጻ ይሄን ከማውጣቴ በፊት የእናንተ ጓደኛ ወይም በዛብህ ነው የሰረቃቸው። ስለዚህ ይሄን ነገር ምስጢር ከማውጣቴ በፊት ከብቶቹን እጃችን አስገቡ ብላ አጭር ትዕዛዝ ቀጭን ትዕዛዝ ትሰጣቸዋለች። እነሱም ደግሞ ይደነግጣሉ። ብርቅ የምትባለው ሴትዮ ደግሞ እንግዲህ ከውሽማዋ ጋራ ያለውን ነገር ስታሳያት፣ ሁለቶችም ይደነግጣሉ። ይሄን ነገር ደግሞ ከብቶችን ማን እንደወሰዳቸው ሰውየውም ተናግሮ ነበረ። ምክንያቱም ይሄን ነገር ተሰማ ይገለኛል በማለት እነሱ ከብቶች ያሉበትን ለኒና ይናገራል ማለት ነው። ኒናም ደግሞ እንግዲህ ከኪራና ከፂጋ ሰፍታ ሰፍታ መታ ነገሩ እንደሚገኝ እርግጠኛ ሁነዋል ማለት ነው። በድጋሜ ደግሞ ይሄንን አንስቶ ኒና ምን እንዳለችህ መችም የረሳኸው አይመስለኝም። ስለዚህ አስብበት ብሎ አስጠንቅቆት ይሄዳል ማለት ነው። ምክንያቱም ኒና ሁሉም ነገር ስለምታቅ ሁሉንም ነገር በእጇ ስለሆነ ማለት ነው። ነገር ግን ኒናን የሚሰማት ብዙውን ጊዜ ስለሌለ ለጽናትም ብትነግራት ይሆናል በሚል መነሳት የለብሽም እስቲ ተረጋጉ መጀመሪያ ብላ ስትላት፣ እናንተ ስጀመርን ማይ ትሰሙኛላችሁ፣ ለማናቸውም ነገሩን አረጋግጬ ፊትሽ አመጣልሽ ያለሁ ብላ ትሄዳ ነበር። እንዲሁም ደግሞ እሷ ለራሷ መንገዷን ይዛ በራሷ መንገድ ልፈታው አቅድ ያለች ማለት ነው። ኒና እንግዲህ፣ ኒናንም ደግሞ ይደውልና አይ እንዴት ነህ ሰላም ነው ብሎ ሲለው ምን ሰላም አለ ኒና እያለች እኮ ሰላም የለም ብሎ ቅዱስ ደግሞ ይነግረዋል ማለት ነው። እንግዲህ ቅዱስም ደግሞ ስለዚህ ወደዚህ ውላ ካት ምን ተፈጥሮ ነው አስጨነቀኝ፣ ንገረኝ ሲለው ያው ቅዱስ እንግዲህ በጨዋነቱ ለሰው አዛኝነቱ በቃ እጅግ በጣም ደስ በሚል ሁኔታ ነው ካራክተሩ። አንዳንድ ጊዜም የሚያስፈልግ ይመስለኛል። ሁሉ ጊዜ ሁሉ ጊዜ መጥፎ፣ ሁሉ ጊዜ ጨላሊ ምናምን መሆንም አስፈላጊ አይደለም ማለት አሁን እኔና የምትሰራው ስራ በጣም አሪፍ ነው። በአንድ ጎን ታጥፋለች፣ ለራሷ ታስተካክላለች፣ እንዲሁም ደግሞ ገዝተን መስጠት ነው ካልሆነ የሚልም ነገር አንስቷል። እሱም የኔ ሀሳብ ነው ብሎም ተናግሯል። ኪራ እንደዚህ ማለቱ እንግዲህ የደግነት ጥግን ያሳየናል። በሌላ በኩል ደግሞ እንግዲህ ሰኒ ያው ስለ ሁሉም ነገር ይቅርታ ብላለች። ያው እንግዲህ ይህ ማን ነው አረቢስሚላ የናሆምን አባት ማግኝታ፣ ይቅርታ ጠይቃለች። አስፈላጊ ከሆነ ተመለሽና ጥያቄ ይቅርታ ጥያቄ ጠይቂ ተብዬ ነበር። እንዴት ነው አስፈላጊ ነው ወይ ብላ ጠይቃው ነበር። አይ ልጄ፣ ችግር የለውም። ነገር ግን እንዴት ነው አስመሳይ መሆኗን ጽዮን እንዴት ያወቅሽው? እሱ እኮ እያወቀ ነው የሚጠይቃት የእሷን ምንነትና የእሷን ባህሪ ወይም ደግሞ አይደለ የእሷን በቃ የእሷን እውነተኝነት ወይም ደግሞ የእሷን ሀቀኝነት ለመለየት ነው እንጂ እየተፈጠረ ያለውን ነገር የተፈጠረውንም ነገር ምን እየተካሄደም እንደሆነ አውቋል እኮ ግን ደግሞ የልጅቱን አስተያየት ወይም ደግሞ የልጅቱን ስነ ስርዓት ወይም ደግሞ ልጅቱ እውነቷ ነው ወይስ እሷ ናት አስመሳይ ወይስ ያችኛዋ ናት ብሎ ለማየት እንጂ አውቋል ማለት ነው እና ምን ሆኗች ነው የጠላሻት? ምናምን ሲያት በቃ አስመሳይናት በቃ አልኩባይ ነገር ነች። ስለዚህ የሆነ ነገር ተናገረችኝ፣ እንዳትጨምር ደበደብኳት ብላ ስትናግረው እሱም ደግሞ በኮንፊዴክስ ነው ደግሞ የምትናገሪው ብሎ ይነግራታል። አዎ መትቻት አለሁኝ ሲቀጥል፣ እሷ ሲጀመር ጤነኛ አይደለችም አስመሳይናት አውቃለሁ አልኩባይ ናት፣ ተላላኪ ናት ብላ ስትለው፣ ስለዚህ ስለ ሁሉም ነገር ይቅርታ፣ የእናንተ ትዳር በእኔ ምክንያት እንዲበላሽ አልፈለግም፣ ስለዚህ እባክህን ወደ ቤት ተመለስ ብላ፣ ሽማግሌውም ሰውዬ እንደ ልጅ ትመክረዋለች ማለት ነው። እሱም ደግሞ አታስቢ፣ ምንም አታስብ፣ የሚፈጠር ነገር የለም አብሽሪ ብሎ ያረጋጋታል ማለት ነው። ሰኒ እውነተኛ ናት፣ ትዕቢተኛ ናት፣ ትናደዳለች። ስለዚህ እሷንም ደግሞ በደንብ የተረዳት ይመስለኛል። እና ሆምም እንግዲህ ያው ሚስቱን እየተንከባከበ እንዲህ ባለፈው ወይም ደግሞ እንደ መጀመሪያው እንዳያችሁት ሚስቱ እርጉዝ ናት እየተንከባከበ ይገኛል። ነገር ግን ሄዶ ቀልጦባት ነበረ፣ እሷም አዝና ነበር። ነገር ግን መጥቶላታል። ካሁን በኋላ ደግሞ እሷም ሆዷ እያወቀ የእሱን እናት መጥላትና ወይም ደግሞ በድጋሚ የጥላቻ እንዲኖራት አልፈለገችም። ነገር ግን ታውቃለች እኮ እንደ የምትጠላት እና እንዴ የምትከልፋት ታውቃለች፣ እንደዚህ እየተኖረ መሆኑን። በእንደዚህ አይነት ምሳሌ መሰረት መተወኗ ችላበታለች ብዬ ነው የማስበው። አንዳንድ ምራቶች እየተጨቆኑ የሚኖሩ ምራቶች አሉ። በዚህ አይነት ውስጥ ያሉ የልጆች ወይም ደግሞ አማት እና ምራት ያሉበት ሁኔታ ውስጥ አሉ። ያውም ደግሞ አሉ ብቻም ሳይሆን በብዛት ስለዚህ ይችላበታለች ብዬ ነው የማስበው። ከዛም በመከተል ደግሞ እንግዲህ ኪራ ከዚህ በፊት ሀብሌ ጠፋኝ ብላ ስትፈልግ ነበር። ሀብሏን የወሰደው ሰውዬ ቤት ያለው ሰውዬ ነበር። እንደወሰደው አይ አታውቅም ከአንገቷ ላይ ፈቶ እንደወሰደው እሷ አታውቅም። ከማውቋም በፊት ዛሬ መልሶላታል። የመለሰለት ምክንያት ግን ገና ሰፊ ምክንያት ይዞላቸው ይመጣል። እሱም የአባቷ ልጅ ነው። ይሄን እንደሆነ እሱ ነው እንጂ የሚያውቀው ኪራም ሆነ ወይም ደግሞ የሄደው ወንድማቸው ወይም እሷ አታውቅም። እሱ ብቻ ነው የሚያውቀው። ገና ኪራ ወደ ቤቱ ሲመለስ ወይም ደግሞ ወደ ራሱ ተመልሶ ጽናት ሚስቱ እንደነበረች ካስታወሰ በኋላ ወደ ቤታቸው ሲመለሱ ነገራቶችን ፈትፍቶ እንደሚነግረው እያሰበ ያለ ይመስላል። እንዲሁም ደግሞ ኒና የሸሸገችውን አይኖ ኒና እቃንሺ ብላኝ ነው የመጣሁት ከአንተ የተደበቀ ብላ ሰኒ ነግራው ነበረ። እንግዲህ ምንድን ነው ሰኒ ከሱ የተደበቀ ኒና አንሺ ያለቻት ምንድን ነው? ከዚህ በፊት የቤት ካርታ እያለ ሲያስቸግራት ነበር፣ እና ኒናም ደግሞ ላለማሳየትም ወይም ደግሞ ላለመስጠት የወሰነችበት ሁኔታ ላይ እንዳለች ወደ ገጠር ተመልሳ ነበር፣ ማለትም ሂዳ ነበረ። እስካሁን አላወቀም፣ አላገኘም፣ አላነሳም። ነገር ግን ሰኒ ስታነሳ ወይም ስታየው ወይም ስት ማለት ይልኝ ሊሆንም ይችላል ያንን እንግዲህ እያያል ወይ ያነሳዋል ወይ ደግሞ ይተወዋል ወይም ደግሞ አንስቶ ከቤት ይጠፋል ማለት ነው። ከዛም በኋላ ደግሞ ሌላ ጦርነት ይመጣል በዛ የተነሳ እንዲሁም ደግሞ እኔና እንግዲህ ያው ምላሷ ብቻ አይደለም ቅንጭላቷም ይሰራል ማለት ነው። በደንብ ነው የምትሰራው ቤት ታመጣና ብርቄን አረቂታ ታጠጣታለች። ከዛም በኋላ ከትንሽ ደቂቃዎች በኋላ ወታ ስትሄድ የበዛበት ጓደኛ ሲመጣ ያገኛታል። ከዛም ወሬም ያወራሉ ከብቶችን ምናረጋቸው ወይም ደግሞ ስለ ባሏ ከሰውየው ጋር ሲያወሩ ትሰማለች። ስለዚህ ኒና ያንን ሁሉ ማድረግ የቻለችው ምንድን ነው እሷና እሱ በሚያወሩ ጊዜ ያው ጠጥቶ እንግዲህ የሚያወራ ሰው ታውቃላችሁ ምን እንደሚያወራ ያልተባለው ያልተደረገውንም ያወራል እንኳን የተደረገውን። ስለዚህ ያንን ሲዋሩ ሰማና ቀጥታ ለነ ጽናትና ኪራ ትነግራቸዋለች። እስቲ ቀስባቸው አስቡ ብላ እሷም፣ ጥናትም ደግሞ ትቆጣለች ማለት ነው። ነገር ግን እሷ በእሷ ቁጣ አልተበገረችም። ሁኔታውን ታዘገጃጅና የሆነ ቦታ ትቀጥራት እና ትመጣለች በነገራችን ላይ ብርቅ የምትባለው ሴትዮ ኔና ቀጥራት አትቀርም፣ አረቂ ስለምትሰጣት ማለት ነው። በዛ ነው ነገራቶችን ማወቅ የቻሉት ሶ ኔና ደግሞ ምርጥ ስራ ሰርታለች ማለት ነው። ነገ ከብቶች ይመጣሉ። እስኪ ሰውየው ሴት ከርመው ነው ይሄን ሁሉ ሲሆን ምን ሲደረግ ሰሰንብቶ ነው ብዬ እኔ ደግሞ